የተመለከቱት ሰይፉ በኤቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው መጀመሪያ ልክ በሰዓቱ ላገናኘን ለፈጣሪ ለእግዚአብሔር ክብር ምስጋና ይግባ በሰዓቱ ተገናኝተናል በጣም ከዛ ውጭ እንዴት ነው ሳምንቱ ሁሉ ነገር ያው ልዩ የመዝናኛ ዝግጅቱ ዛሬ ከዚህም ከዚያም ይላል ከኢትዮጵያም ከአሜሪካም ለማለት ነው ወደዚህ ወደ አሜሪካ ከመምጣቴ በፊት ከኢትዮጵያ ከሰይፉ ቤቢስ ስቱዲዮ ለፕሮግራም ስገባ ድራመሬ ክንዴ ለእኔ በዚህ በኩል ያጅባል። በዚህ በኩል ደግሞ የፊዚክስ ትምህርት ኦንላይን ውስጥ በጣም ነው የገረመኝ። በጊዜው እስኪ ኦንላይን ላይ አሁን በጣም በፊዚክስ ብዙዎችን እያስጠና ያለው ዳኒ በጣም ተወዳጅ ሆኗል። እስኪ ከክንዴ ጋር ስገናኝ እና ይሄን ጉዳይ ሳቅ የነበረውን ስሜት እስኪ አንዴ አይተ ነው እንመለስ። አረ ወደ ፕሮግራማችን፣ አዎ ንግባ ንግባ። ትንሽ ፊዚክስ እኮ ኦንላይን ኮርስ እየወሰድኩ ይህ ሰው ተጀምሯል ኝ እና ቶሎ ጨርሰ ወደዛ እንሂድ። ከምር ኦንላይን ክላስ ጀመርክ? ዋው! ለክንዴ በናታችሁ አሁን በዚህ የደበደብክ በዚህ ትማራለ ማለት ነው። ዳንኤል የሚባል አስተማሪ መጥቷል እዚህ ነው። ልካሴ ብቻ ባሩን እየሳት ያስቸገር ግን በስተርጅና ይገባል ፊዚክስ አስተማሪውም ጎበስ። ዋው ደስ ይላል በጣም። እንደዚህ ነው የብትርፍ ሰዓታችሁን በደንብ መጠቀማለ። አስተማሪውን እዚህ ልጋብዝላ። በደስታ ዳንኤል፣ እስኪ ሞቅ አድርጋችሁ ተቀበሉት አይ ኦንላይን እየተማርኩ ነው፣ ምናምን እያለ ትንሽ ችግር ላይ ያለ ነው። ያኛው እየወሰደ ነው። አዎ አንተን ሰርፕራይዝ ለማድረግ ነው እንግዲህ። አስተማሪ ነው የጋበዘው አይደለ? ግን እንዴት ነው ዳኒ? ይገባዋል። እስከ ዛሬ ያስተምር ያልገባው ተማሪ የለም አይደለ? የመጀመሪያው ትንሽ ከባድ ነው። በዚህ ሁኔታ እንደዚህ አቅልሎልህም። ካልከበደ ኑሮ ነው መሰለኝ። ምናልባት ካልተማርክ ይገባ ይሆናል። በዚህ ደረጃ ተምረ ካልገባ በጣም ጎበዝ። አሁን ስሰማ ሪከርድ ሁሉ ሰብረሃል አሉ። አዎ እኔም ትናንትና ደረሰኝ። ቲክቶክ ላይ በኢትዮጵያ የመጀመሪያው መሆን ችሏል፣ በአንድ ሳምንት ውስጥ ብዙ ፎሎወር ማየት የቻለ እሱ ቢኖር ኖሮ ነበር። ቅድም ያልከው አይደለ? እሱ ቢኖር ኖሮ የፊዚክስና የማትስ አስተማሪዎች ብዙ አሪፍ አሪፍ አስተማሪዎች በነገራችን ላይ ነበሩን፣ ግን ትምህርቱ የሚቀርብበት መንገድ ትንሽ ያስ ያደርጋልና ሲነግር የነበረ ድሮ ስማር በደንብ በነበር የምተኛው በፊዚክስ ፔሬድ ያልክኝ ነቃ ብዬ ላይ ነው ቀለል አድርጎ ነው የሚያስተምረው ሲስተሙ ለየት ያለ ነው እና ለልጆችም ለአዋቂም ለሁሉ የሚስማም አይነት ለአንተ ሮል ሞዴል ተምሳሌ ትማን ነው በዚ አይነት መንገድ ፊዚክስ እንድታስተምር ምክንያት ይሆነ እንዲህ ብዬ ማስቀምጠው እንዳው እንትን አለ ግን ድሮ ድሬዳዋ በነበርኩበት ሳ ላይ ያስተምሩኝ የነበሩ የስራት ገብርኤል ትምህርት ቤት ውስጥ ያስተምሩኝ የነበሩ መምራኖች ነበሩ። እስፔሻሊ እነ ቲቸር ወንደሰን ጎበዝ የፊዚክስ መምህር ነበሩ እና በጣም ኢንስፓየር ዶን ነበር እነሱ ሲያስተምሩ። ስለዚህ በዚህ ደረጃ አልነበረም፣ ግን በራስህ መንገድ ትንሽ ቀመርክበት የራስህን። በጣም ደስ ይላል። ፊዚክስ በእንደዚህ አይነት መንገድ ቀልሎ መቅረብ ይችላል። ደፍኔት ዴፊኒት ይችላል። እሱንም አሳይተናል። ለም ከተሰጠበት ለሙያው ቀላል ነው። እስኪ ቀለል ያለ አንድ ፊዚክስ ነገር ለምን መሰለህ? ወላ የለ በጣም ጥያቄ ካለ ሙዚቃውን ማጥናት አልቻለም። ፊዚክስ ላይ ሆኖ አንድ ነገር አይቼ ነበር። በኦባማ ጊዜ መሰለኝ የአንድ ሀገር ድገት ከፍ እንዲል ፊዚክስና ማት ወሳኝ ነው ይላል። በሚገባ በሚገባ ምን ለማለት ነው ፊዚክስ ምና በአንድ ሀገር እድገት ላይ ራሱ ሆን አስተዋጽኦ በሚገባ ቢኮዝ የትኛውንም ቴክኖሎጂ ካየኸው ከትምህርት ጋር የተያያዘ ነው። ከፊዚክስና ከማቴማቲክስ ጋር የተያዘ ነው። ከሁለቱ የወጣ ሀሳብ የለው በቴክኖሎጂ ደረጃ ማለት ነው። በጤናው ደረጃ ደግሞ ስመጣ ባዮሎጂ፣ ኬሚስትሪ ያልክ ደግሞ ትገባለ። ስለዚህ ለአንድ ሀገር እድገት ትልቅ መሰረት የሚጥል ነገር ነው ብያምናለው። ስለዚህ የተባለው ያሉት ነገር ልክ ነው ማለት ነው። አንድ ሀገር ከፍ እንድትል ወይም ደግሞ እንድታድግ በፊዚክስ እና በማቴማቲክስ እውቀት የዳበሩ ብዙ ወጣቶች፣ ተማሪዎች ያስፈልጓታል። በሚገባ ለዚህ ነው የምትማረው በእናታቸው እኔ በነገራችን ላይ ቲክቶኩን እንደው የሃይማኖት ጦርነት ማካሄጃ ከምናደርገው ወይም ማይሆኑ ነገሮችን ከምንጠቀምበት አይደለ፣ ብዙ ላይ አይናችን የማይገቡ ነገሮች እናያለን እ ቲክቶክ ላይ አይደለ። እንዲህ ግን ለበጎ ብንጠቀምበት በጣም ጥሩ ነው። እና አሁን ሲማሩ የሚከፍሉት ነገር የለም። አሁን የአስራ ሁለተኛ ክፍል ተማሪዎች ኦልሞስት ትናንትና ክላስ ጀምረናል። እሺ። ከምን ለኢትዮጵያ እየተመዘገቡ ነው ያሉት። እሺ ለሶስት ወር ነው ትምህርቱ የሚሰጠው። ፊዚክስ ነው የሚወስዱት። ከዛ ውጭ ደግሞ ትሬኒንግ ይወስዳሉ። ሌላው ትምህርት ላይ ደግሞ በርትቶ እንዲያጠኑ ማለት ነው። ለሶስት ወር ፈተና ከመፈተናቸው በፊት ማለት ነው፣ ሶስት ወር በኦንላይን ይማራሉ። በሳምንት ሶስት ቀን፣ ሁለት ሁለት ሰዓት ነው የሚማሩት። ክላሱን ደግሞ ልክ ሲጨርሱ ሶስት ርስ ኤግዛሞችን ይወስዳሉ። ሶስት ሞዴሎችን ይወስዳሉ። ሁለቱ ሞዴል ባሉበት ሀገር በአካል ነው የሚሰጠው ባሉበት ከተማ። አንዱን ሞዴል ደግሞ በኦንላይን ይወስዳሉ። ለዚህ ለአጠቃላይ ለሶስቱም ወር የሚከፍሉት በአጠቃላይ አንድ ሺህ ብር ብቻ ነው። ስለዚህ በአንድ ሺህ ብር ይህንን ሁሉ ኮርስ ማግኘት ይችላሉ ማለት ነው። በጣም ደስ ይላሉ። መቼም አንተ እያስተማርክ ማንም አይተኛም። ያስባለው አጋጥሞኝ ይከብዳል። ይህን ፊዚክስ እኮ ነው። ምን ያህል ድምጾች ነው የምናወጣው? ምን ያህል ስኬሎች የምንጫወተው? ሙር ያንተን ፊዚክስ ይሁን ነበር አልገባኝም። ግን በጣም የሚገርም ሀሳብ ነው። በጣም ነው ልቤን የነካኝ ዳኒ ደስ እንዲለው ብለህ እንደዚያ ከሆነ ደደቡ ተግባብታችኋል ማለት ነው። እና መተኛት የሚባል ነገር የለም። ምናልባት አንድ ቪዲዮን እያየሁ ነበር። አሁን እኔ ዌይትን ፊል አደርገዋለሁ አላደርገውም? ከዚህ ላይ በምዘልበት ሰዓት ዌይትን ፊል አደርገዋለሁ አላደርገውም? ምንም አይደል፣ ኮንታክት ፎርስ ላይ የለም። ዌይትን ፊል አላደርገውም ማለት አፓረንት ዌይት ነው አፓረንት ዌቴ ዜሮ ነው ማለት፣ አፓረንት ዌት ለስነስ ላይ ነኝ አይደለም። ስለዚህ በዚህ ያስኩት እቃ እኔ ወደ ላይ ሳልወረውረው ከእጄ ላይ ግን ይነሳል። ለምሳሌ አሁን ወርውሬው ነው፣ ሳልወረውረው ከእጄ ላይ ይነሳል። ሉክ ምናልባት ከፍ ብል ኖሮ በደንብ ልዩነቱን ታዩታላችሁ። ከፍ ስላላልኩኝ በተወሰነ ነው የምታዩት። ስኪት በተወሰነ መልኩ ነው የሚነሳው ከእጄ ላይ ዱሴት ወደ ላይ ውርሩ እ እኔ ዌት ለስ ስለሆንኩኝ እሱ አየር ላይ ይንሳፋል። ስለዚህ ያው እንግዲህ ፊዚክስን ቀለል ባለ መንገድ እያስተማረ ነው። ሶሻል ሚዲያውን ለበጎ እየተጠቀመ ነው። እነ ክንዴ ወሉ ሳይቀር ፊዚክስን ኦንላይን እየተማሩ ምዝገባ ጀምረው ጥረት እያደረጉ ነው። ወንዴም ለመጀመሪያ ጊዜ ፊዚሽያ መሆኑ ስለ ፊዚክስ እኔ አውርቶ አይቼዋለሁ። መልዕክት የምትይው ነገር አለ በፊዚክስ ጉዳይ። በሳክስ ውስጥ ፊዚክስ የለም አለ። የሙዚቃ ቲዮሪ እና ፊዚክስ ይገናኛል እያለች መልዕክት ባይገርም፣ አሁን ሳውንድ ብለ የምናነሰው ሀሳብ እጅግ በጣም የተራቀቀ ነው። አንዳንድ ድምፆች አሁን አሉ አንሰማቸውም። ኦልሞስት ድምፃቸው መጠኑ አንሱ ሳይሆን በጣም ሃይ ስለሆነ ጆሮችን አይሰማቸውም። ኦልሞስት አሁን በዙሪያችን እየተሰሙ ነው፣ ግን ሂራ አናረጋቸውም። ና እንደው ቢበተን በጣም ብዙ ሚስጥር አለ። ስለዚህ ሄራ አንዳንድ ጊዜ እንደሆንም ሁለት እንስሳቶች ቆመ አሁን አንድ ወንድና አንድ ሴት ለምሳሌ ዝሆን ቆሞ መሀላቸው ቆመ፣ ተግባብተው ይለያያሉ። ምንም አይነት ድምፅ ሳያወጡ ግን አውርተው ነበረ። እሱም ፊዚክስ ነው። ገባ? እኔ እኮ ለምንድነው ብዙ ጊዜ እየተግባባ ነው የምንሄደው? ሳናወራ መግባባት ይቻላል ማለት ነው። ዴፊኒትሊ ለምሳሌ በአብዛኛው አንዳንድ ጊዜ እናት ልጆቻቸው ላይ አንድ ነገር ከመሆኑ በፊት ቀድሞ ፊል ያደርጉታል። እንትን አይደለም፣ ይሄ የባህል ልምድ ሳይሆን ሪል ነው። ፊዚክስ ውስጥ ያለ ኮንሰፕት ነው። እሱም ልጅ ከእናት ማህፀን ውስጥ ከወጣ በኋላ አንድ አደጋ ከማጋጠሙ በፊት ኦር ሰምቲንግ ላይ ሀፕን ከማድረግ በፊት እናት ቀድማ ይሰማታል። እኔ እንኳን ባለፍኩበት መንገድ እናቴ ቀድማ ብዙ ነገር ይሰማት ነበር። ያም ኦልሞስት ከፊዚክስ ጋር የተገናኘ ነገር ነው። አዲስ ነገር አይደለም። ብዙ ጊዜ ማዘር ትደውላለች ሌሊት በጥፎ ንማ ይቻለሁ እና አዋዋልን አሳምር ትለኛለች። ወይም ደግሞ የሆነ ነገር ሲያጋጥም አስቀድማ የምትደውለው እሷ ነች። እሱም ፊዚክስ ነው። ፊዚክስ ነው። አንዳንዴ ደግሞ ሰዎችን እያሰብካቸው ድንገት ይደውላሉ። ወይ ደውል ደውል እያለ ቆይ በኋላ እደውልለታለሁ ቀደሞ ይደውልል። ያም የሆነ እንደ ባህል አርተ ነው እኛ የምንቆጥረው ወይም እንደ አባባል ነገር፣ ግን እሱም ራሱ ፊዚክስ ነው። ምንድን ነው የምትነጋገር? አይ ቅድም እየተግባቡ ነው። ዳኒ ምን መሰለህ፣ ይቅርታ ቅድም ክንዴን እያሰበ ሰው ደውሎለት ነው። እንትና አንድ አይነት ነገር ፈልጓልና ጠይቅልኝ። ኪቦርድ የሚሸጥ ፈልገን እሱን እያነጋገርን ልጁ፣ ወዲያው አልደወለም። እሱ ሟርተህ ነው። ፊዚክስ እና እኔ ብዙ ጊዜ ፊዚክስ የሚመስለኝ እንደዚህ አይነት ወደ ህይወታችን የሚመጣ አይመስለኝም ነበር። ቁጥር ነው እነዛ ቁጥሮች ወደ ሳይንስ እና ቴክኖሎጂ የመመንዘር ባህሪ ነው እንጂ ያላቸው በለት ተለት ህይወት በሰው ልጅ አፈጣጠር ያለው ግንኙነት ብዙም አይታየኝም ነበረ። ስለዚህ ፊዚክስ ብዙ ነገር ነው ማለት ነው። እለት እለት የምናደረገው ነገር ነው። ስንበላ እናደረገዋለን፣ ስንንቀሳቀስ እናውረዋል እናደረገዋለን፣ ስናወራ እናደረገዋለን፣ ስንተኛ እናደረገዋለን። ቤታችን መጽሐፍ ላይ ተጽፎ የተቀመጠ ነገር ሳይሆን፣ ይልቁኑ በእለት እለት እንቅስቃሴያችን ውስጥ ኤክስፒሪያንስ የምናደረገው ነገር ነው። ስንተኛ አንዳንድ ጊዜ ምናልባት አጋጥሞ የሚያ ከሆነ የሆነ ነገር ድልጥ ያደረገ መስሎ ትባናል። እሱም ራሱ ራሱን የቻለ ኮንሰፕት ነው። እዛ ውስጥ ያለ ሀሳብ አይገርም። እሱ ደግሞ ዱካክ ነበር የሚመስል ፊዚክስ ነው እሺ እና ስተኛ ምስሉ ምንለው ነገር ድንገት የሆነ ነገር ያዳለጠ ምስሎ ብንን ትላለህ ዋው ስለዚህ አሁን እኮ በጣም ሰው እስኪነግረን ድረስ ነው። ለምሳሌ እኔ ሙዚቃና ፊዚክስ ያላቸውን ዝምድና ዛሬ ነው ያወቁት። አሁን የምትነግረ ነገር ሁሉ በጣም በሚገርም ሁኔታ ዛሬ ነው ማውቃቸው፣ እንጂ ዲቴይል እንደዚህ የሚነግረን ምሁር ሰው አስተማሪ ሰው ሲኖር ከፊዚክስ ጋር የመዋሃድና የመቀራረብ ድላችን ይበልጥ ይጠብቃል ማለት ነው። ጥያቄ ያላችሁ የፊዚክስ እዚህ ውስጥ ያልገባቸው የትምህርት ቤት ጥያቄ ካል ወይስ በኋላ ትንሽ ነገር እናወራው፣ በኋላ ትንሽ ናወራው። በነገራችን ላይ የዛሬ ሰይፉ የቤት እንግዳ ሆንና ትንሽ ነገር ወደ በኋላ ላይ ያወራናል። ጥያቄዎች ካላችሁ እስከዛ ተዘጋጁ። በቲክቶክ ብዙ ፎሎወሮችን ያገኘ መምህር ሆኖ ኦንላይን ክላሶችን እየሰጠ ነው። ለብዙዎቻችን ከባድና ውስብስብ የሆነውን የፊዚክስ ትምህርት አሁን ቅልል ነገር አድርጎታል። በነገራችን ላይ የሀገር ውስጥ ብቻ አስተማሪ አይደለም። ዶሜስቲክ ፍላይት ብቻ ሳይሆን በኢንተርናሽናል ደረጃ ባህር ማዶም ሆኖ የፊዚክስ ትምህርትን ኦንላይን የሚከታተሉ ተመዝጋቢዎች እንዳሉት በዚህ አጋጣሚ መናገር ይገባል። ውጭ ሀገር የሚኖሩ አበሾች ወይስ የውጭ ሀገር ዜጎች? ውጭ ሀገር የሚኖሩ ሀበሾችም ትውልድ ኢትዮጵያ ኢትዮጵያ ተወልደ ሄዱ እዛውም ተወልደ ያደጉ ተማሪዎች አሉ። በጣም ደስ ይላል። ስለዚህ ወደ በኋላ ላይ ትንሽ ነገር እናወራዋለን። ልምዱ ህይወቱ፣ ራሱ የመጣበት መንገድ በራሱ ብዙ የሚያስወራ ነውና ስለሱ ያልተሰሙ አዳዲስ ነገሮችን አብረ እናደምጣለን። እንግዲህ ሶሻል ሚዲያውን ለበጎ እነ ዳኒ አይነቶችን ያብዛልን። አመስግናቸሚት Thank ዛሬ ነው። እያንዳንዱ ነገር ህይወታችሁንስ ፊዚክስ ቤዚስቱ ራሱ አሁን ነው ያየሁትና እውነቱን ለመናገር ከዳኒ ይልቅ የፊዚክስ ቲሸር የሚመስለው የሙር ነው አንስታ፣ የሙር ፌስ ነው። አይ አልከበደም፣ ግን በዚህ ፌስ ቤዝ ትንሽ አይ፣ አሪፍ ነው። የሆነ እንትን አይነት ነገር አለ። አሁን ፌስ ለፊዚክስ ቤዝም ያስተምራል። ለዛ ነው። አንዳንዴ እኮ ፊትም ወሳኝ ነው። ይከብዳል። አሁን በዚህ ፊስ ፊዚክስ፣ በዚህም በዚህም፣ ሆነ በዚህ ይኸውልህ፣ የፊዚክስ ፌስ በእናታችን ለቤዝ ይስቴ፣ በጣም እኔ ሙዚቃና ፊዚክስ እራሱ ያለው እውነት እኮ ግን አንዳንድ ፊልም አድረግ ኮራ በራሱ፣ እኔ ያን ያሰብኩትን ሙዚቃ ሙዚቃ ላይ ስንጫወት ፊል ያደረገዋል ቀድሞ አንደኛው ኪቦርዲስ ወይ ጊታሪስቱ። ይሄ ራሱ ፊዚክስ ነው። አሁን ቲቸር ዳን የለም ብሎ በቃ መቀደስ ጀምሮ ማለት ነው። ኧረ እንደው ገላግለኝ። አሁን በተነጋህ መሰረት ለምንድን ነው ቲቸር ዳን እያለ ያላወራችሁት? ወጣ በኋላ ነው ራሴ። እንዲህ ልክ አይደለምም ለማለት ከበደኝ፣ ልክ ናችሁም ለማለት ከበደኝ። ለማንኛውም በኋላ ላይ ዳኒ ይመጣል፣ ጠይቀዋሉ፣ ይገላግለኛል። እንደዚህማ ከሆነ ይኸው ፊዚክስ ያው እንግዲህ ዛሬ አስጠኘው ዳኒ የሰይፉ በኤቢኤስ እንግዳ ነው ለማለት ነው። ለዳኒ በእናታችሁ በዚህ የመዝናኛ ዝግጅት ላይ እንግዲህ ሳቅ ጨዋታ ብቻ አይደለም። የጽድቅ መንገድ ላይ የቆሙ የተለያዩ ወገኖች አሉ። የእነሱን ደግሞ የተመረጡ ቪዲዮዎች አይተን እንመለስ። ከላይ በምስሉ ላይ የምትመለከቱት አባታችን የሶስት ልጆች አባትና የቤተሰብ አስተዳዳሪ የነበረ ሲሆን አሁን ግን በደረሰበት የኩላሊት ምክንያት በዳያሊሲስ ላይ ይገኛል። ለዳያሊሲስም ስም የሚሆን ለሕክምናውም የሚሆን እኛ ምንም አይነት ወጪ ስለሌለን እሱ ደግሞ ወደ ውጭ ሄዶ ንቅለ ተከላ ማድረግ አለበት ስላሉ የኢትዮጵያን ሕዝብ በፈጣሪ ስም እርዳታውን እንማጸናለን። ከላይ ባለው አካውንትና እሱም ማግኘት የሚፈልጉ ደግሞ ከስር በተቀመጠው ስልክ ቁጥር ማግኘት ይችላላችሁ። ስሜ አለማየሁ ደምስ ይባላል። እሷ ያው ባለቤቴ ሰላም ኃይሉ ትባላለች። የምንኖርበት ደግሞ የጋጨፌ ከተማ ውስጥ ነው። ልጄ ብሩክ አለማየሁ ይባላል። ከተወለደ አንድ አመት ከአራት ወር ሆኖታል። አሁን ያለ የገጠመውም የመምደሞ ችግር የልብ ኬዝ ነው። ያው ሲፈጠርም ነው ሲወለድም ነው የልብ ኬዝ የተፈጠረው። በስድስት ወር አካባቢ ነው እኛ ያወቅንለት በዛ ሕክምና ያው ባለንበት አካባቢ ሕክምና ወሰድ ነው። እዛ ሄድን። ያ ሙሉ ምርመራ ሲደረግለት ያው የልብ ኬዝ መሆኑ ዶክተሮቹ እንትን አሉ። ቀጥታ ወደ ጥቁር አንበሳ እንድትሄዱ ተባልን። ያው እሱ የልብ ኬዝን ብቻ ሳይሆን ሳምባው ላይም የመወጣጠር እንትን እና የሆነ ግፊት እንዳለውም ተነገሩ። ዶክተሮቹ ባሉን መሰረት ልጁ ሁለት አመት ሳይሞላው ይህንን ሕክምና በአስቸኳይ እንዲያገኝ እንትን ተናግረውናል። የዚህን ደግሞ እኛ ደግሞ ብዙ መንገድ ስለሄድን አቅማችን አይችልም። ኢትዮጵያውያኖች ይሄ የምታዩትን ልጅ በፈጣሪ ስም እንድታድኑልን ነው የምፈልገው። ልጃችንን አድኑልን በፈጣሪ ስም ነው የምንለምናችሁ። ያው እንግዲህ እስከ ዝግጅታችን ፍጻሜ አብረን እንሁን። ድንገት የሚቀርቡ እንግዶች ይኖራሉ። ከዛ ውጭ ደግሞ ለዜማ ግብዣው እንመለሳለን። ሞቅ እንዳለ ልዩ የመዝናኛ ዝግጅቱ ይቀጥላል። በያላችሁበት ጥሩ ጊዜ ከሰይፉ በኤቢስ ጋር ከመልእክቶች በኋላ እንመለሳለን። በያላችሁበት ቅኝት